መስመር ጀግና ነው። አምስት ስድስት ሺህ ከፍቶች አሉ። ትግሉ ይቀጥላል። ምስማር ሲመጣ ሰለሞንም ቢለው እንደዛ ሰለሞንም እያለ ያለው ሲዋጋ ነው የዋለው ጠላትን ሲደመስስ ነው የዋለው። ከዛ በኋላ ጥይት አለቀበት። ጥይት ካለቀበት በኋላ ደግሞ ቆይ ጥይት አልቆብሃልና እናታልህ ብለው ባዶ እጁን ያለ ሰውዬ አታለው እንግዲህ ገደሉት ማለት ነው። እና መመካከር ያስፈልጋል። ለመዋሸት እራሱ መመካከር ያስፈልጋል። ለህዝብ የሚመራ እና ሀብታሙን እየሰሙ እና ምናምን እየሰሙ መቀደድ ትርፉ ኪሳራ ነው የሚያመጣው ልጁ ሞቷል ሞቷል። እንዴት ሞተ? እግዚአብሔር ነው የሚያውቀው። ደሙን እግዚአብሔር ይመልስለት። በግፍ ተገድሎ ከሆነ፣ በሴራ ተገድሎ ከሆነ የአቤልን ደም የተበቀለ እግዚአብሔር ይበቀልለታል። አይን ገድሎ ዝም ብሎ አይኖር፣ ዝም ብሎ አይኖር። ሴራው ከየት ነው? እንዴት መጣ? እናያለን። እዛ በኩል አርባ ገድሎ ከጀርባው ተመጣ ነ ሰው ከጀርባው ከተመጣ ውስጡን ያሉት ማለት ነው። ገዳዮቹ አብረውት ናቸው ያሉት ማለት ነው። አለቅ ሁለተኛ ነገር ደግሞ በሽምግልና ሰው ተጠርቶ ከሆነ ሽምግልናዎቹ የት? እነማ የት በኩል? መቼ? የለም። ይህ አይደለም። በቦታው የነበረው ሰው ደግሞ የሚናገረውን እንሰማለን። ዋናው ቦታው ላይ የነበረና ሲናገር የምንሰማው ጌታ ስራደ ወይም ተስፋውን የሚባለው እና ጌታ እንትና ራሱ እምወደው ወደ በጣም አከብረዋለሁ እስካሁን ደረጀ በላይ የሚናገረውን ነው የምንሰማው። ደረጀ በላይ ነው የሚነጋገሩ የሚሰማው ደረጀ በላይ እና ጌታ ስራደ ያደረጉትን ንግግር ለሚዲያ ያበቃው የተቀዳውን ለሚዲያ ያበቃው ናትናኤል ነው። ናትናኤል ናቲ አንድ ግሞይ የሚባለው የብልጽግና አፈቀን ላጤ እሱ ነው ለሚዲያ ያወጣው። እንዴት ነው ለናቲ የደረሰው የሚለውን ትናንት ጥያቄ ጠይቄ ነበር። ይሄ የስልክ ቅጂ ኢትዮ ቴሌኮም ነው የቀዳው እንደዛ እንዳይባል፣ የስልክ ቅጃቸው የአንዳንዶቹ የሳተላይት ነው። ቴሌ ሊቀዳው አይችልም። እና ማን ቀድቶ ለናትናኤል ሰጠው ልብ በሉ ናትናኤል ከለጠፈው በኋላ ቀጂው ድምፁ የራቀው ነው ወይስ ድምፁ የቀረበው ድምፁ የራቀው ከሆነ እሱ ሰጥቷል ድምፁ የቀረበው ከሆነ እሱ ሰጥቷል የባለሙያዎች በሰጡት ትንታኔ መሰረት ደግሞ ቴሌ ከሆነ የሚቀደው የሁለቱንም ድምፅ ባላንስ አድርጎ ነው የሚቀዳው የሁለቱንም ቅጂ እኩል ነው የሚያመጣው አንዱን ሩቅ አንዱን ቅርብ የሚያደርገው ቅርብ ተናጋሪው የሚቀዳው ነው ሩቁ የሚቀዳው ነው ብለው መልስ ሰጥተውናል ከዚህ አኳያ ስንተነትነው እናንተ ፍርዱን እንድትሰጡ ጽፋችሁ አዘጋጁ የዚህ የስልክ ቅጂ ማን የቀዳው ማን ነው ለናትናኤል ያደረ ናትናኤል ነበር ዜና ብሎ ያወጣው እንዴት ነው የሚለውን አብረን እናያለን። ቀጥል አሰማለኝ። ወየት እንዴት ነህ? አለ ወንድማ ነው። እንዴት ነው አንተ ቀኝ እጃችን ተቆረጠ ወንድማ። አይዟችሁ አይዟችሁ እንጂ ምንም ማድረግ አይቻልም። አይዟችሁ አይዟችሁ መጥናናት ነው በቃ

ባለበት ይቆም። እምቢ አለ። እየሮጠ ነበር እያነፈነፈ የመጣው እባክህ በስሜት አትግባ። ቆይ ረጋበል ረጋበል ብያለሁ። ቀኑ ደርሶ ነው። ዛሬ ማልፋቱ ነው። የስድብ ማትላኩበት የስድብ ማትላኩበት፣ እዛ ማዶ የስድብ ማትላኩበት፣ እዛ ቡድ ሰፈር በቴክስት በቴክስት የስድብ ማትላኩበት። አንተ ሚሊሻ ነህ። እጂን ዘነ ምን ወስደ ያሉ። ተወኝ፣ ወንድማ ነህ። ተወኝ እንደው ምን ታረገዋለህ ጦሩ እንኳን እንዳይሰበሰብ አለ። በአንድ ሰው እያለ ጦር እኮ ነው ታውቀው። ልክ እንደ አንተ ባት ኖር ምን እንደሚሆን ሰብ እስኪ በእሱ ቀጠና ምን እንደሚሆን እስኪበዛ ልክ ሰው አሁን ገና ተበታትን እናያለን። እኛ ራሱ በስ ዳን ወጣል አሁን ወጣችኋል፣ አለ ሁላችሁ። የተወሰነው ወጣ እየጨለመ ነው እንግዲህ። ብዙ እየተያየን አይደለም

የለም አሁን ማን ነው? ያለ የእሱ ምክትል ማን ነው? አዲሱ እንዴት ነው? እሱ ከሌለ ሰው የሚሆን የለም። እንግዲህ እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። አዲሱ ማያለ አይደለም እሱ እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና አማን ነው። ማን ነው አማን እንዳከለ አይደለም ሱማ ሱማ ስካም ሌላ ነው። አንዱ የሚፈልጉት እነሱ ኑሮ የመጣው ነው። አለ እሱማ ያው የራሱ ክፍለ ጦር ነው ያለው። እሱማ እኮ እሱን አይዞህ በሉት። አሁን የቆራጡት ስልክ ላክልኝ፣ የቆራጡት ስልክ ያው የቆራጡት ስልክ ዝም ብለህ ላክልኝ፣ የእሱን ስልክ ላክልኝ ወይ የት እንደ እንደ ሰማችሁት ነው እንግዲህ መግለጫው ድርጅቱ ሲያወጣ በሽምግልና ስም ጠርተውት ገደሉት ነው ያለው። ደረጀ ነው መሪው፣ የዚህ ክፍለ ጦር መሪ ደረጀ ነው። ያው ከአርባ በላይ ይኸው አተላላኪዎችን በሽምግልና ስም ምናምን ጠርተውት ገደሉት ነው ያ መግለጫ ያወጣው። እስክንዲልም ይህንኑ ደግሞታል። እስክንድር መግለጫውን የላከው ለደረጀ አብተወልድ ነው፣ ለግንቦት ሰባቱ ለአብይ አሽፈሩ ማለት ነው። እስክንድር በድምፁ ይህንን አረጋግጧል፣ እንሰማል ከዛ ደግሞ እነዚህ አሉትን ሰቡታል። ምንድን ነው እስክንድር ያለው? ደረጀ አብተወልድ በራሱ መጀመሪያ ቀርቦ ሰበር ዜና ብሎ እነዚህ ኢሳት ላይ የነበሩ እሳቶች እነዚህ ግንቦቴዎች እነዚህ የኢትዮጵያን ሕዝብ ትግል ጠልፈው ወስደው አብይ አህመድ እግር ስር ዘፍዝፈው የሕዝብን ገንዘብ ሙልጭ አድርገው ለሰራዊት ግንባታ ለጁንታ መከላከያ ብለው ህዝቡን አጥበው በተለይ የአውሮፓን ገንዘብ የጀርመኖችን ገንዘብ የሆላንዶችን ገንዘብ እጥብ አድርገው ዘጠኝ ሺ ዩሮ፣ አርባ ሺ ዩሮ እየሰጡት ይዞ ሄዶ ለአብይ አህመድ እና ለብርሃኑ ጁላ ለከብት ማረጃው ካራ ሲገዛ የከረመው ሰውዬ ቀጥታ ለመግለጫውን እሱ ሲያንብን ሰማለ። አርበኛ ከፍ ያለው ደሴ በትናንትናው ዕለት መስዋዕትነት ተቀብሯል። የአርበኛ ከፍ ያለው መስዋዕትነት መክፈል ብዙዎችን አሳዝኗል፣ ብዙዎችንም አስደንግጧል። ተመልካቾቻችን ይህም በተመለከተ ተጨማሪ ዝርዝር መረጃዎችን ለማግኘት የሁሉንም አካል አስተያየት ለማካተትና ለማስተላለፍ ጥረት እያደረግን ነው የምንገኘው። የሆነ ሆኖ በዛሬ ዕለት የአማራ ፋኖ ህዝባዊ ድርጅት አመራር ከሆኑት መካከል አንድ አርበኛ እስክንድር ነጋ አጠር ያለ መግለጫ አድርሶናል። እስክንድር በአርበኛ ከፍያለው ደሴ ህልፈትን ተከትሎ የሰጠው አጭር መግለጫ የሚከተለው ነው። እነስትልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍ ያለው ደሴ በዓላማ ቢሶች ከጀርባው ተወቅቶ በመሰዋቱ የተሰማኝን መሪር ሀዘን መግለጽ እወዳለሁ። ላለፉት ዘጠኝ ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውን ባሻገር ከጽንፈኞቹ ተልኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍ ያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹ እና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል ታጋይ ይሞታል እንጂ ትግል አይሞትም ክብር ለሰማዕቶቻችን ድል ለአማራ ፋኑና ለድርጅቱ አፋሃድ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ አመሰግናለው አመሰግናለሁ እስክንድር ነጋ ከትግል ሜዳ በማለት ነው እንግዲህ እስክንድር ነጋም መግለጫ በደረጀ ሀብት ወልድ በኩል ለመላው ኢትዮጵያውያን እና ለድርጅቱ ደጋፊዎች እንዲሰማ ያደረገው ማለት ነው። የእስክንድር የውጭ ተወካዩ የወሎ የኮሎኔል ተወካዩ መሐመድ ጠቀስ አደረገ። ምን ወልቃይትን ጠቀስ አደረገ። እስክንድር ደግሞ አሁን ጎትቶ ማንን አመጣ? በጣም ሴንሲቲቭ ኢሹ ስለሆነ በቃ ወያኔ ራያ ሊወስድ ነው ሲወድ ሊወስድ ነው። ስለዚህ ሰው ከኛ ጋር ሆኖ እንዲከላከል አይነት ስሜት የሚያጭር ልክ የአማራ ፋኖ በወልቃ ወልቃይትንና ራያ እንደሚሰጥ አሳልፎ እንደሚሰጥ አድርጎ ሀሳብ አቀረበ ማለት እሱም ቢሆን በክህደት እንደተመታ በሽምግልና እንደተመታ አድርጎ ነው የሚናገረው። ባጫጭሩ እንመልከታቸው። ሽምግልና የሚል ነገር አለው። አሁን በቦታው የነበረው ሲሞት የነበረው ሲገደል የነበረው እ የተናገረው ጌታ አፍራደ እና ደረጀ ሲያወሩ ደረጀም ሲነግረው የምን ሽምግልና የተነሳው። እስ አጫጭሮቹን አሰማልኝ አንድ ጊዜ፣ ሁሉም ሰው ይስማ አጫጭሮቹን። ይስክት እንግዲህ ዘመኑ እግዚአብሔር የሰጠው ነው። አጫጭሮቹን እንስማ። አጭር አጭሮቹን አርባ ደቂቃ እና አንድ ደቂቃ ከምናምን እንስማቸው። ልብ ብላችሁ ስሙ። እሺ ቀጥል። ወይ ወይ ከንዲ እንዴት ነህ አለ ወንድ ማማ እንዴት ነው አንተ ቀኝ እጃችን ተቆረጠ። ወንድ ማማ አይዟችሁ፣ እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ አይዟችሁ። ማል ማል ዳ ነግሬው ነበር። ማል አይዞ አሁን መጥናናት ነው መጥናናት ነው በቃ አሁን መጥናናት ነው፣ ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ፣ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነኝ፣ ዛሬ የትም ነው የማገባው እያለ፣ እባክህን ተተኳሽ ላይኖራችሁ ይችላል፣ ለእነሱም የሆነ አላጣም ምናምን እያለ ነው። ጥሶኝ የገባህ ማልዳ እኮ አይሆንም ነው ያልኩት። የአንተ ስልክ እምቢ ብሎኝ፣ የአንተ ስልክ እምቢ አለኝ፣ የእያሱ ስልክ እምቢ አለኝ። ሃብታሙ ሩቅ ነኝ፣ ሩቅ ነኝ፣ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው እባክህ በስሜት አትግባ። ቆይ ረጋበል ረጋበል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋት ሆኖ ነው የስድብ ማትላኩበት የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ፣ እጅ ይዘን ለምን ወስደህ እያሉ ተወኝ፣ ወንድምህ አለ ተወኝ፣ እንዲያው ምን ታደርገዋለህ። ጦሩ እንኳን እንዳይሰበሰባ ነህ በአንድ ሰው እጅ ያለ ጦር እኮ ነው ታውቆ ልክ አንተ ባት ኖር ምን እንደሚሆን ሰው በሱ ቀጠና ምን እንደሚሆን። እስኪ በዛ ልክ ሰው ማለ ቢሆን፣ ከዚህ የስልክ ጥሪ የምንሰማው ደረጀም ሲናገር የምንሰማው ሽምግልና ሳይሆን የተካሄደው ጦርነት ነው የተገባው። ማልዳ ነግሬው ነበር ነው የሚለው ደሬ፣ ማልዳ ነግሬው ነበር እሱም ዝም ብላ ብቻ ሚዲያ አስተላልፍልኝ ለና ቤስክስ ለጣና ቲቪ። ሰሞኑን ጣናዎች ደግሞ እሱን ነበር የሚያስተላልፉት። ከፍ ያሉ ወደሴ፣ ከፍ ያሉ ደሴ፣ ከፍ ያሉ ወደሴ፣ በጣም ነው ያጩሁት። አያሌው መንበርም ከማን ከሆኑ ጀግና ጋር አድርጎ ሚያዚያ ሶስት ምናምን አስተሳስሮ አብሮ ነው ሲሰራለት የነበረው። በቃ አመቻችተውታል። ኧረ ጥይት ላይ ኖር ይችላል ጥይት ሊያልቅብ ይችላል ስለው፣ ለእነሱ የሚሆን ጥይት አላጣም ብሎ ነው ሄደው። እንግዲህ ይሄ ነገር ቀኑ ደርሶ ነው ያችን ቀን የማያልፋት ሆኖ ነው ብሎ ነው ያለው። ታዲያ ከዚህ በኋላ ተከታታይ መግለጫ አውጥቶ እሱ ለሽምግልና ጠርተውት ከጀርባ መጥተውት ያስኬዳሉ ወይስ እናንተ ናችሁ የገደላችሁት? ባለፈው ኮለኔሉ ወደ እነ ሀብቴ ሄዳለሁ የሚል ቃል ሲናገር ሲናገርና መግለጫ ከማውጣቱ በፊት እ መከላከያ ልካችሁ የሚደርስለት የሚያግዘው አቶ ኮሎኔል ታደሰ ሼቴ አልፏል አልፏል። ከወንድሞቹ ከቤተሰቦቹ ጋር ነው ተዋግቶ የሞተው መከላከያ እንዲገድለው አድርጋችሁ ማለት። አሁንም ሲመስለኝ ሲመስለኝ ምናልባት ከፍ ያለው ደሴ ወደ ወንድሞቹ ወደ ነባዬ ወደ ወንድሞቹ ወደ ነ ሀብቴ ይሄዳለው የሚል ነገር ተናግሮ፣ እንግዲህ ከኋላን የተመታው ከተባለ እሱ ብቻውን እንዴት ተለይቶ ሞተ? ትጠየቃላችሁ። ቀን ይመጣል፣ ብርሃን ይመጣል፣ እውነት ይመጣል። እናንተ የፈለጋችሁት መቀጣጠል ዘመነ ካሴ ነው ገደለው፣ ሀብቴ ነው የገደለው። ራሳችሁ የለኮሳችሁት እሳት ራሳችሁን መልሶ የሚበላው የበላውም እራሳችሁን ነው መልሶ የሚበላ። እንስማ፣ ቀጥ ያሟሟቱ ምንድን ነው የሚለው ጌታ ስራ ለምንድን ነው የሄደው? ለምንድን ነው የሚዋጋው ሲባል ለመዋጋት ደግሞ ምክንያቱ ምክንያቱ ስድብ፣ የስድብ ማት ላኩበት፣ ቴክስት አደረጉበት። እነዚያ የቡዳ ሰፈር ከዚያ ከቡዳ ሰፈር ላኩበት። አንተ ሚኒሻ አንጠልጥለን ነው የምንወስደ፣ አንተ ኮ ሚኒሻ ነው አሉት። ተናደደ ብዋለ የጦር መሪ ጎንደርን የሚያክል የወከለ ቴክስት አንቦ ቴክስት አይቶ ተናዶ ጦርነት ለመግጠም የሚሄድ እግዚአብሔር ያሳያቸው ሀገር ግጁ ላይ ብትወድቅ እንዴት ሊሆን ነበር? በምን እንደሚናደድ ምን እንደሚያናድደው የሚያውቁት አጠገቡ ያሉ ናቸው። ስለዚህ ይህን ሰውዬ አበሳጭተውታል። አበሳጭተውት እንዲሄድ አድርገውታል። ከዚያም መተውታል። ጥለውታል። የኔ የኔ ግምት ነው። ከዛ ፖለቲካ ሊሰሩበት ፈልገዋል። የእኔ ግምት ይሄ ጠይቆታላ ስለሰደቡት ነው። አሁን ሲያረሳያችሁ የሩሲያው መሪ ስለተሰደበ ኒኩለር መተኮስ አለበት። የአሜሪካው መሪ ስለተሰደቡ ኒኩለር መተኮስ አለባቸው እ ጦረኛ ወታደር የሆነ ሰው እኮ ስድብ ችሎ፣ ቦምብ ችሎ፣ ጥይት ችሎ ነገሮችን በጥበብ ያልፋል እንጂ ምድር ቴክስት እያነበበ ሰው ለውልጌ ይሄዳል። እንደ ሚኒሻ ተባልኩ ብሎ ይሄ ያለመማርን ያለማገናዘብን ያሳያል። ስለዚህ የፋኖ ትግል የሚጎጠተው በአብዛኛው ማገናዘብ የማይችሉ ሰዎች የሚመሩት ከሆነ ነው። ተሰደብኩ ብሎ ጦር የሚሰብቅ ከሆነ ነው። አ ይሄ አማራነትም አይደለም። ከፊደል የተፋታ ሲሆን ይሄ ነው። በቃ የመንደር ጎረምሳ አስተሳሰብ ሲኖር ይሄ ነው። አጠገቡ ፕሮፌሰር ተቀምጦ ሰውየው ተሰደብኩ ብሎ ኑ ብሎ ሌላው ሳውሲ ሲ ከሱ ጋር ሄደው ተዋቅተው የሚሞቱት ሰዎች ለምን ሞትን ነው የሚሉት? እስቲ ለአፋን ነው የሞቱት? ለደረጀን የሞቱት? ለእስክንድር ነው የሞቱት? ለአማራን የሞቱት? ለማን ነው የሞቱት? ለራሳቸው ማለት ምን ሆኖ ነው የሞቱት? ከፍ ያለው ጌቱ ተሰደበ። እሱኑ እሱን ሁና እንቅጠማለ ተከትለው ሄዱ ሞቱ። እዛስ የሚገደሉት በመሰደቡ ተበሳጭቶ ጥይት ሊተኩስና ግንባር ሊመታ ይሄ መሪ መሆን ይችላሉ? ይሄ አያችሁ፣ እስክንድር መርጦ መርጦ የያዘው እስክንድር ነቅሶ ነቅሶ የያዘው በጭንቅላታቸው ላይ ጌም መጫወት የሚችላቸውን ሰዎች ብቻ ነው። እስክንድር ዘመነ ላይ ይህንን ጌም መጫወት አይችልም። ዘመነ ፊደል የቆጠረ ከአረማያ ዩኒቨርሲቲ በወርቅ ሰቅሎ የተሸለመ ሻዋ ኢንጂነር ስሙ ራሱ ኢንጂነር ደሳለኝ የሆነ በምሬ ዙሪያ ኖክ ናቤ ያሉ? በናሀብቴ ዙሪያ ስንትና ስንት ጀግኖች፣ ስንትና ስንት ምሁሮች፣ ፕሮፌሰሮች ያሉ የሚወሰነው በጋራ የሚወሰነው አስሬ ተአስሬ ተለክቶ አንዴ ነው የሚቆረጠው። እስክንድር ግን መከታውን የመረጠው አቤ ጢሞን የመረጠው ይህንን ተበሳጨው ያለና ጦር የሚያዘምትን የመረጠው እስክንድር በጣም በጣም በጣም በጣም በጣም እንግዲህ። አሁን ብዙዎቹ ዋጋ እየከፈሉ ነው። እሱ ምንም አይሆንም፣ እሱ የሚደርስበት የለም። ነገር ግን ልጆቹ ዋጋ ይከፍላሉ ማለት የት ነው የሞተው? ሽምግልና ቦታ ነው የሞተው። ከኔ ጋር ናችሁ? እስቲ አለን በሉኝ፣ አለን በሉኝ። ከኔ ጋር ናችሁ? አምላ አመጣው ነው። ሽምግልና ቦታ ነው የሞተው። ልጅ ነህ አለው በሉኝ። አርባ ሰው ገድሏል እሱ፣ ከአርባ በላይ ገድሏል። ሽምግልና ቦታ ነው የሞተው። እሺ አለው በሉኝ። ካን ወይ አሁን የማይነካ ነገር ነው የምነካው። ተድበስብሶ እንዲያልፍ ነው የሚፈለገው። እናቴ እኔ ዋጋ የከፈልኩበት ነው፣ ሲጀመር ጀምሮ የነበርኩበት ነው። አንተ ብልጽግና ብልጽግና ስትጫወት እኔ ፋኖ አማራ ራሱን ካላደራጀ ስለ ይመለከተኛል ስለሚመለከተኝ ነው የምናገር። ሀብታሙ አያሌው እኔ ከኢትዮጵያዊነቴ አልወርድም። ዲኔ ቤተሰቦች ያሳደጉ እንደዚህ ናቸው። አማራ ልሆን አልችልም ሲል የነበረው አፍራንሳ እኔ ያኔ አማራ ካልተደራጀ ነፍጡን ካላነሳ ስለ የነበርኩ ሰው ነኝ። እኔ እንትናለኝ እስክንድር ፋኖ እንዲህ ነው ተዋትቶ መመለስ ነው እንጂ የፖለቲካ ስልጣን አይገባውም ብሎ ሲናገር፣ እኔ አማራ ስልጣን ካለያዘ መከራው አይቀልለትም ብዬ ስናገር የነበር ይመለከተኛል። አላችሁ። አለን በሉ፣ እስኪ አለን በሉ። ጦርነት እኮ የለም። ምንም ጦርነት የለም። ጦርነቱ እኔ እናገራለሁ፣ ትሰማለህ። ውሸት ከሆነ ዘመድኩን የተናገረው ይሄ ይሄ ይሄ ውሸት ነው ብለህ ታመጣለህ። እኔ ግን እውነት በሽምግልና ነው ወይ? ይኸው እነዚህ ከአዲያም በሽምግልና ስም ከዋና ጦርንትኑ መቶ ሀምሳ ኪሎ ሜትር ወስደውት ነው የገደሉት ነው ያሉት። እስክንድር ነጋ እንዲህ ብሎ ነው የዋሸው። እንደዚህ ብሎ ደረጀ በላይ እንዲህ ብሎ ነው የዋሸው። ነገር ግንስ እንስማው የት ነው የሞተው?